ሰላም የቻናላችን ቤተሰቦች። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥ ነው ስልክ በኢሞ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉ ሰዓት እናስተምራለን፣ እያስተማርን እንገኛለን። በዛሬ ትምህርታችን ደግሞ እንግዲህ በ እና በ ቀ በሙሉ ፊደላቶቹ ቃላት እየመሰረትን ነው ይሆናል።

ቦ ቦ እሺ፣ እችኛዋ ማናት? ቀ ቀ ከዚህች ማናት? ኡ እቺ ኡ እችኛዋ ማናት? እቺ ማንላታለን ቂ እችኛዋ ቃ እቺ ቃ ትባላለች። ቃ እሺ እቺ ይቺ ኤ እንላታለን ይቺኛዋ ይቺ ትባላለች። እቺ ከዛ ይችኛዋ ማነች? ቆው ጨቁ ቆ እሺ ወደ ቀጣዮች ስናልፍ ደግሞ እንግዲህ ይቺን ማናት ብለናል በ በበ ቃል ስንመሰርት እቺ ምን ትላለች? እቺ ማና? በ ከዚ ይችኛዋ ሪ አንድ ላይ በሬ በሪ ይሆናል ማለት ነው። በሪ በሪ በሪ። እሺ ያው እቺ በ እቺኛው ሪ አንድ ላይ በ ሪ በሪ ይሆናል። እሺ ከዛ በመቀጠል ደግሞ እቺ ማነች? በ ብለን አደለ? ከዛ ይችኛዋ ደግሞ ማናት? ር አንድ ላይ በር በር ይሆናል። በር እሺ። ከዛ ይቺ ማናት? በ ይችኛዋ ሶ አንድ ላይ ምን ይሆናል? በሶ በሶ ይሆናል ማለት። እሺ። በመቀጠል ይችኛዋ ማነች? ይቺ ቅጥም ይቺ ማነች? ቀን ቀ። ከዛ ይቺ ቀ፣ ከዛ ይችኛዋ ማናት ባ፣ አንድ ላይ ቀ ባ፣ ቀባ ይሆናል። ቀባ። እሺ ይችኛዋ ባና ቀና። ቀ፣ ከዛ ይችኛዋ ማነች? ረ፣ አንድ ላይ ቀረ፣ ቀረ። እሺ ይቺ ማናት? ቀ፣ ከዛ ይችኛዋ በ፣ ይችኛዋ ማናት ሮ፣ አንድ ላይ ቀበሮ ቀበሮ ይሆናል። ቀበሮ ቀበሮ። እሺ። ከዚህ በመቀጠል ደግሞ እንግዲህ ማን ነው የሚሆነው? ቡ አይደለ? ያው ይቺ ማናት ቡ ናት። ይችኛዋ ቡ። እሺ። በቡ ቃል ስንመሰረት ደግሞ ይቺ ቡ ከዛ ይችኛዋ ና ናት። ይቺ ና አንድ ላይ እነዚህ ምን ብለን እናነባቸዋለን? ቡ ና ቡና። እሺ። ችኛዋ ማናት? ቡ ይችኛዋ ቡ አንድ ላይ ምን ብለን እናነባቸዋለን? ቡቡ ቡቡ ቡ ቡ እሺ። ከዛ በመቀጠል ይች ማነች? ቁ ና ይቺ አንድ ላይ ቡ ቡ ቡ እሺ። በመቀጠል ይችኛዋ ማናት? ይቺ ቺ ማነች? ቁ ቁ ነች ያው ይቺ በ ከዛ ይችኛዋ ቁ አንድ ላይ በቁ በቁ። እሺ ይቺ ማን ነች ቁ። ከዛ ይች ር ይችኛዋ ስ አንድ ላይ ምን ይሆናል? ቁ ር ስ ቁርስ ቁርስ ይሆናል። ቁርስ። እሺ ከዛ ይች ማን ናት? ቁ ይችኛዋ ጣ አንድ ላይ ቁ ጣ ቁጣ ቁጣ ይሆናል ማለት ነው። ቁጣ ብለን እናነባለን። እሺ፣ ወደ ቀጣዩ ስናልፍ ደግሞ ይቺ ማነች? ቢ። ይቺ ቢ እንላታለን። ቢ። እሺ፣ በቢ ቃል ስንመሰርት ቢ፣ ከዛ ይቺ ሮ አንድ ላይ ምን ይሆናሉ? ቢ ሮ ቢሮ ይሆናል። እሺ፣ ቀጣይ ደግሞ ይችኛው ማን ናት? ቢ፣ ከዛ ይቺ ራ ይችኛዋ ቢ፣ ይቺ ሮ፣ አንድ ላይ ቢ ራ ቢ ሮ አንድ ላይ ስናነበው ምን ይሆናል? ቢ ራ ቢ ሮ ቢ ራ ቢ ሮ። እሺ ከዛ ይች ማናት? ቀ ናት። ይቺ ቢ፣ ቢ አንድ ላይ ምን ብለን እናነበዋለን? ጠቢ ጠቢ ጠቢ ጠቢ። እሺ ይችኛዋ ማናት? ቂ ነች። ይቺ ጣ፣ ቂ ጣ ቂጣ አንድ ላይ ቂጣ ብለን እንቆል ከዚህች ማናት? በ እቺ ነች ኢ ኢ በ ከዛቺ ኢ አንድ ላይ በ ቂ በ ቂ በ ቂ እሺ። በመቀጠል ይችኛው ማናት? ሳ እቺ ኢ አንድ ላይ ሳ ሳቂ ብለን እናነባዋለን ማለት ነው። ሳቂ ሳቂ እሺ። ወደ ቀጣዩ ስናልፍ ደግሞ እቺ ማነች? ነች። እቺኛ ማነች ባ ባ። እሺ በባ ቃል ስንመሰርት ባ፣ ከዛ እቺ ባ፣ አንድ ላይ ባባ ባባ። እሺ በመቀጠል ይችኛዋ ማናት ባ፣ ይችኛዋ? ላ አደለች። አንድ ላይ ምን ይሆናል? ባ ላ ባላ እ ይችኛው ማናት? ካ ይቺ ባ አንድ ላይ ካ ባ ካባ፣ ካባ። እሺ ከዛ በንቀጠል ደግሞ ይቺ ማነች? ይቺ ጣ አይደለች። በቃ ደግሞ ቃል ስንመሰረት ያው ይቺ ማናት? ቃ ብለን አይደለ? ጣ ከዛ ይቺ ማነች እችኛዋ ል አንድ ላይ ጣል ጣል። እሺ፣ እችኛዋ ማናት በ እችኛዋ ቃ አንድ ላይ በ በቃ በቃ በቃ። እሺ፣ እችኛዋ ማናት አ ከዚያ ሪ ይች ያ አንድ ላይ ምን ይሆናሉ? ቃ ያ ጣሪያ አሪያ ይሆናል ማለት አሪያ። እሺ በመቀጠል ይህች ማናት? ይችኛዋ ቤ አይደለች። ቤ እ በቤ ቃል ስንመሰርት ይህች ቤ፣ ከእዚያ ይችኛዋ ማናት? ት። አንድ ላይ ቤ ት ቤት፣ ቤት እሺ ይች ማናት እ ይችኛዋ ቤ አንድ ላይ ቤ ቤ እሺ ከዛ ይቺ ማነች? ከ ይቺ ማነች? ቤ አንድ ላይ ከቤ ከቤ ከቤ። እሺ በመቀጠል ይችኛዋ ማነች? ኤ ነች ኤ ኤ። እሺ ያው ይቺ ኤ። ከዛ ይችኛዋ ማነት? ራ አንድ ላይ ኤ ራ ኤ ራ ኤ ራ። እሺ ይቺ ማነት? ሳ ነው። ይችኛዋ

ቻ አንድ ላይ ብቻ ብቻ ብቻ። እሺ ከዛ ይቺ ማናት? ቄ ናት። ቄ ቄ በቀ ደግሞ ቃል ስንመሰረት ይቺ ቄ ከዛ ይችኛዋ ማናት? ር አንድ ላይ ኤር ኤር። እሺ ይችኛዋ ማናት? ብ ከዛ ይችኛዋ ቄ አንድ ላይ ምን ይሆናል? ብ ብ። እሺ

ቦት ቦት እሺ ይችኛዋ ማነች? ቦ። ከዛ ይችኛዋ ይ አንድ ላይ ምን ይሆናል? ቦ ይ ቦኝ። እሺ ይች ማን ናት? ሽ ይችኛዋ ማነች? ቦ አንድ ላይ ሽ ቦ ሽ ቦ ይሆናል ማት ሽ ቦ እሺ ከዛ ይችኛ ማነች? ኦ ናት ኦ ቆ ቆቄ ቆቅ ይሆናል። አንድ ለስታዬ ቆቅ። እሺ፣ ከዛ ይቺ ማናት ቆ። እሺ፣ ይችኛዋ ማነች ሎ። አንድ ላይ ቆ ሎ ቆሎ። ቆሎ ይሄኛው ቆቅ ነው። ተደጋጋሚ ነው። ሁለት ቆቆቅ። ቆሎ። ቆቅው በዚህ መንገድ እያንዳንዳቸውን መጀመሪያ ፊደሎችን መለየት ከዛ ደግሞ እንደዚህ እያደረጋችሁ ቃላቶችን እየመሰረታችሁ ብታያቸው በአጭር ጊዜ ብቁና ጥሩ አንባቢ መሆን ትችላላችሁ። እንዲሁም ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥ ነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም፣ በየትኛውም የሶሻል ሚዲያ አማራጭ አናግሩን። በአጭር ጊዜ አማርኛ ማንበብ መጽሐፍ እንዲችሉ እናስችላችኋለን። ለዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ ሳና ቆይታ ተመኘውላችሁ።